ጊዜ ወደ አረበኛ የአረብ ክርስቲያኖች አሉ ባይብል ሀብ ላይ ስለ ጊዜ ባይብል ሀብ ላይ ላይ ሄደን ከግሪከኛ ወደ አረበኛ ስንቀይረው ጊዜ የአረብ ክርስቲያኖች ገብተው ይጠቀማሉ። ለኢሳ የሚል ቃል ነው የሚያገኙት የአረብ ክርስቲያኖች። ሳ አውጭና ሳይን እንደስ ከሆነ ትልቁ እሺ እሺ። አይ ቶኒ ያኛክሉበት የለኝ ግን ኢሳ ማለት በአረብኛ ቁርአን ላይ ምን ማለት ነው? ኢሳ ማለት የተረጋጋ የተረጋገ ማለት ነው። ቁርአን ላይ ያለ አሳየኝ እስኪ። ትርጉም ትርጉም ላይ የጠየቅሽኝ አደለ? በአረብኛ ቃል ትርጉሙ ምን ማለት ነው ያልሽ። ቁርአን የትርጉም መዘርዘር መጽሐፍ ሳይሆን ቃሉ ይቀመጣል። ለምሳሌ ገብተሻል አደለ ሙሐመድ የሚላል ለምሳሌ ሙሐመድ ማለትን ማለት ነው እንደ አረበኛ ቋንቋ ቢባል ሙሐመድ ማለት እንዲህ ማለት ነው የሚል በቁርአን ላይ የለም። ወይ ኢብራሂም፣ ወይንም ዒሳ ወይንም ሙሳ ይላል። ሙሳ ማለት እንዲህ ማለት ነው የሚል ቁርአን ላይ ትርጉም መጽሐፍ አይደለም እሱ። ስማቸው ይቀመጣል። የዒሳ ስም ተቀምጣል። አዎ ትርጉሙ እንደ አረበኛ ዒሳ ማለት ማለት ነው፣ አልሃዲ የተረጋጋ የሰከነ ማለት ነው። ይሄ ነው መሐመድ የሚለው ቁርአን ላይ የለም። ለምሳሌ መሐመድ ማለት አዛኝ ማለት ነው አይደለ? አዛኝ ማለት አይደለም መሐመድ ማለት ትርጉሙ መስጉኑ ማለት ነው፣ የተመሰገነው ፍጥረት ሁሉ የትንሣኤ ቀን ስለሚያመሰገኑት ቁርአን ላይ የለም። ኢሳ ላይ የሚለው ለምን አልተቀመጠም ታዲያ? አንተ ከየት አመጣ በራስ ኢሳ የሚለውም አለ ሙሐመድ የሚለውም አለ። ስማቸው ነው ያለ። የሁለቱ ትርጉሙን ግን እንደ አረበኛ ቋንቋ እናውቀዋለን። እንደ አረበኛ ቋንቋ መፍቻ ላሳይሽ እችላለሁኝ። ሙሐመድ ማለትን ማለት ነው ብለን ስንጽፍ ጊዜ አልመሕሙድ የተመሰገነው ማለት ነው ወይም ምስኩ ማለት ነው ብሎ ያስቀምጥልሻል። ልክ እንዲሁ ኢሳ የሚለውንም ኦኬ። አሁን አንተ ለምሳሌ ቁርአን ላይ የተመሰገነ ማለት የለም። ስለዚህ ሙሐመድ ማለት ነው ትርጉሙን ነው ትርጉሙን ያልከው ትርጉሟ የአረበኛ ቋንቋ ስለሆነ ይታወቃል። ትርጉሙ ምስጉኑ ማለት ነው። ነገር ግን መሐመድ ማለት ምስጉኑ ማለት ነው የሚል በቁርአን ላይ እንደዚህ ሲሆነ ስም ያስቀምጥና ይሄ ማለት ነው ብሎ አያስቀምጥም። ስማቸው የሁለቱም አለ፣ ስማቸው የሁለቱም አለ። ትርጉሙ ግን እናውቀዋለን። ትርጉሙን ዒሳ ማለት የተረጋጋ የሰከነ ርጋ ያለ ማለት ነው። ሙሐመድ ማለት ደግሞ መስኩኑ ማለት ነው። አሁን ለምሳሌ ና ኢየሱስ ክርስቶስ በሚለው ስም ታምኑበት አላችሁ። ስሙ ችግር የለብንም እኛ ክርስቶስ ማለት መሲህ የሚለው ነው። መሲህ እንደሆነ እናምናለን። ብዙ ጊዜ ኢየሱስ በትርጉሙ ማለት ነው ኢየሱስ አይደለም ስሙ። በነገራችን ላይ እንደመጽሐፍ እየሱስ የሚለው ስሙ አይደለም። ስሙ አይደለም አለ። አይደለም ስሙ ማነው ታዲያ? ሲናገርበት የነበረ ቋንቋ ምንድን ነው? እንደ ክርስትና ላወራ ነው። እንደ ክርስትና ብዙ ጊዜ ክርስቲያኖች ኢሳ እየሱስ ስሙ አይደለም እና ኢየሱስ የሚለውን እና ኢሳን አታገናኙብም የሚል ሀሳብ አላቸው። ምናልባት አንቺ ትችያለሽ፣ አላውቅም እዛ ምን ይላሉ? በቃ ኢሳ ራሱ ነው። እንግዲህ አሁንስ ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው ታውቂያለሽ? ስም ማርታ አይ ያላቀው በግሪክኛ አይደለ በግሪክ ላይ ኢየሱስ ግሪከኛ ተናጋሪ አይደለ ብራይስ ታረ ለ አይሁድ ነው አለ እስራኤላዊ ነው አለ ለክርስትና ማለት። ስለዚህ በዚያ መዘፍ ላይ የሸዋ ነው ስም አለ ቅድም ልጁ እያለ ነበር። የሸዋ የሚል ስም ያለው እንደ መጽሐፉ። ስለዚህ ኢየሱስ አይደለም። መጽሐፍ ቅዱስ የወረደው ሰው የተጻፈው እኔ እንጃ። ሁሉም በየሀገሩ መጽሐፍ ቅዱስ ያስተማራቸው በፕራስ ትኖ ሳለ ነገር ግን የተጻፈው በግሪከኛ ነው። ግሪከኛ ተናጋሪ ነበሩ ወይ ሐዋርያቶች? አይደሉም። ስለዚህ እነሱ አልጻፉትም። መጽሐፍ ቅዱስ እነሱ ሐዋርያቶች አልጻፉትም። ግሪክ የግሪክ ቋንቋ ግሪክ ቋንቋ ተጻፈ። አዲስ ኪዳን ግሪክ ቋንቋ አስተምሯቸዋል ወይ ኢየሱስ? ወፍ ሐዋርያቶች ግሪከኛ ተናጋሪ የነበሩ ወይ የለም። ወፍ ይህን ቆም ብላችሁ ታስቡበት። ታሪክ ነው። ቁርአን በተናገረበት የአነብይ እና ሰሃቦቹ በተናገሩበት በሚናገሩበት ቋንቋ ወረደና የተጻፈ መሆኑ እርግጥ ነው። በዛቸዋል ቃል በቃል ኢና አንዘልናሁ ቁርአንን አረቢይን ይለናል። እኔ ይህን ቁርአን በአረብኛ ቋንቋ አረድኩላችሁ ብሎ ቃል በቃል ይናገራል። አዲስ ኪዳንስ በምን ቋንቋን የተጻፈው? በግሪክ። አርያቶች ግሪከኛ ተናጋሪ ነበሩ ወይም ግሪካዊ ነበሩ ወይ? አይደሉም፣ በጭራሽ ነው። እሺ።